በኢፌዴሪ መከላከያ ሰራዊት ደቡብ እዝ 25ኛ ኮር አንደኛው ዞር የአቅም ግንባታ ስልጠና ሲወስዱ የነበሩ ሰልጣኞችን አስመርቋል። በስልጠና መርሃ ግብርም ሰልጣኞች የወሰዱትን የተግባር ስልጠናም በምረቃ መርሃ ግብሩ ላይ ለታዳሚ አቅርበዋል። በዕለቱ የተገኙት በኢፌዴሪ መከላከያ ሰራዊት የደቡብ እዝ ዋና አዛዥ ሌተናል ጀኔራል ሰለሞን ኢተፋ የኢትዮጵያ መከላከያ ሰራዊት አሁን ላይ ያለበት ቁመና ተልእኮን በአግባቡ የሚፈጽምና ከወትሮ በላቀም ግዳጅ የመወጣት አቅም መገንባቱን ይናገራሉ። ተቋማችን መከላከያ ሀገራችን ኢትዮጵያን የሚመጥን፣ የማይደፈርና የማይቆረጠም ተልእኮን በአግባቡ የሚፈጽም ተቋም ገንብቷል። የህዝባችን ሉዓላዊነት እና የግዛት አንድነት የሚጠብቅ ብሔራዊ ጥቅሟን የሚያስከብር የተገነባውን ተቋማዊ አቅም ለማስቀጠል በየጊዜው ተለዋዋጭ ሁኔታዎችን ግምት ያስገባ ስልጠና መስጠት ወሳኝ ነው። ጦርነትን ለማስቀረት እና የሚከጅሉትን ለመደምሰስ የሚያስችል አቅም በመፍጠር አካባቢውን እና ህብረተሰቡን የሰላም አየር እንዲተነፍስ በማድረግ የተጀመረውን የልማትና ብልጽግና ጉዞ አጠናክሮ ለማስቀጠል ስልጠና ወሳኝ ነው። የደቡብ እዝ በተሰማራበት የግዳጅ ቀጠና አሸባሪ ቡድኖችን በመደምሰስ ለህዝቡ ስጋት ወደማይሆንበት ደረጃ አድርሷልን ብለዋል። ሰራዊታችን ከሌሎች የፌዴራልና የክልል ጸጥታ አካላች ጋር በማቀናጀት በደሙ በአጥንቱና በላቡ የኢትዮጵያን ሉዓላዊነትና አንድነት እያስከበረ ይገኛል። የ205ኛ ኮር ሰራዊት አባላትም በተሰማራችሁበት የግዳጅ ቀጠናዎች የኦነግ ሸኔ ኃይል በመደምሰስ የአገር አለኝታነታችሁን አስመሰክራችኋል። 205ኛ ኮር ህዝብን ደጀኑ በማድረግ አኩሪ ገደል እየፈጸመ ነው። ሁልጊዜ የድል ባለቤት የሆነው የ205ኛ ኮር ህዝብን ከጎኑ በማሰለፍ ህዝባዊ ባህሪውን ጠብቆ ተላላኪ ባንዳዎችን አይቀጡ ቅጣት እየቀጣ ይገኛል በተሰጠው ቀጠና ውስጥ የሚንቀሳቀስ የጠላት ኃይል በመደምሰስ ለአካባቢው መስተዳድርም እያስረከበ ይገኛል። የዛሬ ተመራቂዎች አመራርና አባላት እንደ አሃድ መሰልጠን እንዳለባቸው አቅደንና ወስነን የገባንበት በመሆኑ እንደ አሃድ መሰልጠን የጋራ እውቀት ክህሎትና አስተሳሰብ የሚያስይዝ በመሆኑ በስልጠና መጨረሻ የተዋሃደ በጋራ ግዳጅ ለመፈጸም የሚያስችል ብቃት የሰነቃችሁ መሆኑ ስለተረጋገጠ በድጋሜ እንኳን ደስ አላችሁ እንኳን ደስ አለን ለማለት ይወዳሉ። በደቡብ እዝ የ25ኛ ኮር ዋና አዛዥ ኮሎኔል ግርማ አየለ በሀገሪቱም በየትኛውም አካባቢ የሚነሱ ህውከትና ብጥብጥን በመመከት አስተማማኝ ሰላም የማስፈን ጽኑ ግዳጅ ሰራዊቱ ተቀብሏል። ይህንንም እየተወጣ ነው ብሏል። ሀገራችን ኢትዮጵያ ያለችበት ነባራዊ ሁኔታ ከግምት ውስጥ በማስገባት ተቋማችን ዘመኑ የሚጠይቃቸው ሁለንተናዊ አቅሞች እና የገነባ የሚመጥኑ ፈተናዎችን በብቃት የሚወጡ ዘመናዊ ሰራዊት የመገንባት ከመጀመር ማግስት ኮራችን በርካታ ተግባራቶችን ፈጽሟል፣ በመፈጸም ላይም ይገኛል። በተለይ በሀገራችን በየትኛውም ጫፍ የሚነሱ ሁከትና ብጥብቶች በመመከት አስተማማኝ ሰላም የመስፈን ጽኑ ግዳጅ የተቀበለው ሰራዊታችን ይህንን የቤት ስራውን በተሰማረባቸው ግዳጅ ቀጠናዎች ሁሉ በተሳካ መንገድ በመፈጸም አኩሪ የህዝብ ልጅነቱን አስጠብቆ እንዲቀጥል ከምንጊዜም በላይ የአካልና የስነ ልቦና ዝግጁነት ከፍ ያለ መሆኑን እንደሚገባ በማመን በጽናት እየሰራ ነው። ስልጠናው ኮሩ እያስመዘገባቸውን አንጸባራቂ ድሎች አስጠብቆ ለማስቀጠልም የላቀ መነሳሳትና ብቃትን ይፈጥራል። ይህ ስልጠና ኮራችን በተሰማራ ባቸው የግዳጅ ቀጠናዎች ያስመዘገባቸው አንጸባራቂ ገድሎች አስጠብቆ ለመቀጠል፣ ሁለተኛ፣ በሁሉም ግዳጆች የቀሩትን የቤት ስራዎች በፍጥነት አጠናቆ ወደሚቀጥለው ተልእኮ ለመሻገር፣ ሶስተኛ፣ ሀገራችን ብሎም ተቋማችን የሚሰጡን ማንኛውም አይነት ተልእኮ በሙሉ አቅም ተቀብሎ በኩራት ለመደምደም ሰራዊታችን መሰልጠንና ማብቃት ላይ በትኩረት ሰርተናል። ሰራዊታችን ከዚህ በፊት የነበሩ ወታደራዊ ስልቶች እና የማድረግ አቅም እጅግ በተሻለ ሁኔታ ያደገ ሲሆን በየትኛውም የግዳጅ ቀጠና ሊያጋጥሙን የሚችሉ ፈተናዎችን በጥበብ ተሻግሮ ለድል የሚያበቃ እንዲሁም ከየትኛውም የአየር ጸባይ ጋር በመዛመድ ወታደራዊ ስልቶችን በመከተል ግዳጁን በአጭር ጊዜና በስኬት የሚፈጽም ሰራዊት ለመገንባትም ችለናል። በተልእኮ ላይ ሆነው ስልጠና የተከታተሉ ሰልጣኞችም በቀጣይ በየትኛውም የግዳጅ ቀጠና ላይ የተሻለ የተልእኮ አፈጻጸም እንዲያስመዘግቡ እንደሚያግዛቸው ይናገራሉ። ይህ ስልጠና ለሁላችንም በጣም አቅም ይፈጥረናል። ምክንያቱም እኛ በየቦታ እየዞርን ግዳጅ ላይ ያለ ቶክስ ላይ፣ አሁን ለምሳሌ ከመጀመሪያው ከነበረን አቅም አንድ ሰራዊት አንድ ጥይት ለአንድ ጠላት በሚል መርህ መሰልጠን አለበት በሚል ደረጃ በደንብ ነው ቶክስን ያበቃ ነው። በግለሰብ ደረጃ በደንብ ነው ያሰለጠን ነው። ከዚህ ጋር ተያይዞ በፐርሰንት ሲለካ ከፍተኛ ውጤት ነው ያለን። ስልጠና በጣም እየተሻለና ጥሩ ስራዎች ብዙ ስራዎች ሰርተናል። የፈለገ ግዳጅ ቢኖር አሁን የፈለግነው ቦታ ገብተን አስሰን አራሩ ጠላት ለመያዝ አቅም እንዳለ እግረኛ ሰራዊት ላይ መርፈኛ ድጋፍ ሰጪ ሬጅመንቶች ላይ የተሻሉ አቅም እንዲኖር አድርጓል።